በአማራ ክልል ሁለት ነጥብ ሁለት ሚሊዮን ኩንታል የአፈር ማዳበሪያ በስርጭት ላይ እንደሚገኝ በምክትል ርዕሰ መስተዳደር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። ባለፉት 8 ወራት አራት ሚሊዮን ኩንታል የጥራጥሬ ምርት ለውጭ ገበያ ማቅረቡንም ቢሮው ገልጿል። አክሊሉ ምንተስኖት በአማራ ክልል በያዝነው ዓመት ባለፉት ስምንት ወራት የግብርና ተግባራት በታቀደላቸው መልኩ የተከናወኑ መሆኑን በምክትል ርዕሰ መስተዳድር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናግረዋል። የመስኖና የተፈጥሮ ሀብት ልማት ተግባራት ጥሩ አፈጻጸም የታየባቸው መሆኑንም ነው የጠቀሱት። በዚህ ወቅት ላይ ልዩ ትኩረት ተሰጠው የሚሰሩ ስራዎች አንዱ መስኖ ነው። ሁለተኛው የተፈጥሮ ሀብት ልማትና ጥበቃ ስራ ነው። ከመስኖ አኳያ ሲታይ የተሻለ ሄደናል። ኦልሞስት ከ96 ፐርሰንት በላይ የቀዳችንን አከናውነናል። ከ350 ሺህ ሄክታር በላይ መሬት በመስኖ ማልማት ተችሏል። እንደ አማራ ክልል በሁለተኛ ደረጃ እየሰራን ያለ ነው የተፈጥሮ ሀብት ልማትና ጥበቃ ስራ ነው። ባለፉት አመታት ያጣነውን እድል ሁሉ ሊያካክስ በሚችል መንገድ እንንቀሳቀስ ብለን ላይ እስከታች ድረስ ንቅናቄ አድርገን በመግባታችን እስከ ዛሬ ድረስ ባለው መረጃ ወደ 82 ፐርሰንት የሚሆነውን ያመጡን የተፈጥሮ ሀብት ልማትና ጥበቃ ዋና ዋና ስራዎች እቅድ አሳክተናል። ካለፉት ዓመታት በተለየ መልኩ በዚህ ዓመት አራት ሚሊዮን ኩንታል የጥራጥሬ ምርት ለውጭ ገበያ ማቅረብ ተችሏል። ምርትና ምርታማነትን ለመጨመር በሚደረገው ጥረትም 8 ነጥብ 8 ሚሊዮን ኩንታል የአፈር ማዳበሪያ ግዥ ተፈጽሞ ከሁለት ሚሊዮን በላይ በስርጭት ላይ መሆኑን ቢሮ ኃላፊው ተናግረዋል። ኤክስፖርትን ብቻ ነጥለን ወስደን ብንመለከት እስካሁን ባለው አራት ሚሊዮን ኩንታል የሚጠጋ ጥራጥሬ ለኤክስፖርት የሚውል ሰብል የግብርና ምርት በኢሲኤክስ ተመዝግቦ ወደ ውጭ ኤክስፖርት እየተደረገ ይገኛል። በዚህ አመት ከ8 ነጥብ 8 ሚሊዮን ኩንታል በላይ የአፈር ማዳበሪያ የግዥ ውል ተፈጽሟል። በአሁኑ ሰዓት ወደ ክልላችን ከ2 ነጥብ 2 ሚሊዮን ኩንታል በላይ የአፈር ማዳበሪያ ተጓጉዞ ገብቶ ለአርሶ አደሩም እየተሰራጨ ነው። አሁን ወደ 800 ሺህ ኩንታል የሚጠጋ ማዳበሪያ ወደ አርሶ አደሩ ማሰራጨት ችለናል። በየዕለቱ በከፍተኛ ቁጥር ርጭት እየተካሄደ ነው። አሁን የማዳበሪያ ስርጭቱ ለምህር እጥረት እንዳይገጥም ለማድረግ ሰፊ ስራ እየሰራን ነው። የግብርና ምርት ማሳደጊያ ቴክኖሎጂን በስፋት ለመጠቀም እየተሰራ ስለመሆኑ ያነሱት ዶክተር ድረስ የምግብ ዋስትናን ማረጋገጥና ተኪ ምርቶችን ማምረት የዘርፉ የትኩረት አቅጣጫ ስለመሆኑ አንስተዋል። የግብርና ተግባራት ያለ ችግር ይከናወኑ ዘንድ በክልሉ ህግ ለማስከበር በሚደረገው ጥረት ህብረተሰቡ ንቁ ተሳታፊ እንዲሆን ጠይቀዋል። በኃይል ፍላጎትን ለማስፈጸም የሚደረግ ጥረት ክልሉን ብሎም የክልሉን ሕዝብ ክፉኛ እንደጎዳው ይሄ የአደባባይ ሚስጥር፣ ነው አሁን አሁን ህብረተሰባችን በጣም እየተገነዘበና እየተረዳው መጥቷል። በዚህ መንገድ የሚመለስ ጥያቄ፣ የሚፈታ ችግር የለም። ብቸኛው አማራጭ በሰላማዊ መንገድ ችግሮችን በጠረጴዛ ዙሪያ ቁጭሎ መፍታት ነው። ለዚህ ደግሞ መላ ህብረተሰባችን መረዳት ብቻውን በቂ አይደለም፣ መታገል አለበት። ከመንግስት ጎን ቆሞ ይህን አፍራሽ የሆነ የጽንፈኝነት አስተሳሰብ ይዞ የሚታገልን ኃይል እረፉ፣ ቁጭ ብላችሁ ችግሮቻችሁን በጠረጴዛ ዙሪያ ፍቱ ብሎ ተጽዕኖ ማሳደር መቻል አለበት። በግብርናው ዘርፍ በሌማት ትሩፋትና በዘር አቅርቦት መልካም አፈጻጸሞች ስለመኖራቸውም ተገልጿል።